ቢላል በሻ ለ ሀበሻ እ ከሁሉ ነገር ሄደበትን ሙሉውን ነገሮች በሁሱ ቢነገረን እንዴት ያማረ ነው ብሎ ከተደጋጋሚ ስለነገሩ ሰምተነዋል። ግን እስቲ የቢላልን ታሪክ ሌላ ጊዜ እንነግራቸዋለን። ቢላ ቢላል ረድያላሁ አንሁ ከነቢያችን ሰለላሁ አለይሂ ወሰለም ሰሐቦች መካከል ነው። ነቢያችን ሰለላሁ አለይሂ ወሰለም በጣም የሚወዱት በጣም የሚያከብሩት የሆነ ሰሃባ ነው። ኢትዮጵያዊ ነው። ሀበሻዊ ነው። ቢላል በመካ ምድር ላይ ከመካ ሽማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዕድ አምልኮ ላይ ያለ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ፣ አስተምሮታቸውን ሰማ። ወዲያ በቃ ተማረከ በትምህርታቸው። ኢስላምን ለመቀበልም ወሰነ፣ እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነ እርሱ ነው። ገና አስር አካባቢ ሳይሞሉ ጊዜ ነብ ስ ላ ሰለም ትውልዶች ገና አስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው። ቢላል መጀመሪያ ከቀዳሚዎች አላ በጣም ካወደሳቸው ወሳቢቁነል አወሉን እነዚያ ቀዳሚዎቹ የመጀመሪያዎች ብሎ አላ ካወደሳቸው መካከል ቢላል ነው። በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታ እና ባሪያ የሚባል ነገር አለ። አለቃ እንደ ጌታ ይባላል። እና የሱ ፈቃደኛ አልነበረም። ይሄን በሰንባ ጊዜ በቃ ቢላልን ወደ ነበርክበት ወደ እኛ እምነት ተመለስ መሐመድን አትከተል፣ ካልሆነ ግን አሰቃይቼ እገላለሁ አለ። እንዲህ በቀላሉ አይደለም አሰቃይቶ እንደሚገድለው ነገር። ቢላል ግን በፍጹም ይሄን ሊቀበል አልቻለ። የፈለግከውን በእኔ ላይ ማድረግ ትችላለህ፣ በፍጹም እኔ ከኢስላም አልመለስም አለ። ከዚያም በኋላ በፀሐይ በተራራ ላይ የመካን ፀሐይ ታውቃላችሁ። በዚያ ላይ እርቃኑን አደረገው። ከዚያ ድንጋይን ጫነበት፣ በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳልም ድንጋይ ብሎ ተው። በዚህ ሁኔታ እየተሰቃየ እያለ አሀዱን አሀድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው ሦስት መቶ ስልሳ ማለክቶች ታቸዋል። እነዚህን ላት መናት ብዛ ሁበል ምናምን የሚባሉ ነገር ግን ቢላል አሐዱን አሐድ ይላቸው ነበር። አንድና ብቸኛ የሆነው ነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደኋላ አላለም ነበር። ነቢ ስ ላ ሰለም እያለፉ ሰሙት፣ ይሄን ቃል እየተጣራ አሐዱን አሐድ ሲል ሰሙት፣ ካጠገቡ እያለፉ ያ ቢላል ሰዩነጂ ከአሀድ ብለው ተናግረውት ሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድነህ አልጠብቅ አሉት። ሰዩነጂ ከአሀድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ እየሄዱ ነቢያችን ሰለላሁ አለይሂ ወሰለም አቡበክር ስድቅ ረዲየላሁ አንሁን አገኙት። አቡበክር ስድቅ ደግሞ ከአመኑት መካከል ነው፣ ከመጀመሪያዎች ቸን ከአመኑት መካከል ነው። ከዚያ በኋላ አቡበክር ስድቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ አለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነጻ አውጣው ቢላልን አሉት። የመካ ከሀዲያኖች ንጉሶች እያሰቃዩት ነውና፣ አቡበክር ስዲቅ የነቢያችን ሰለላሁ አለይሂ ወሰለም ትእዛዝ ሰማ። ቀጥታ ሄዳ አለቆቹን አናገራቸው። ንግዛቸው፣ ይህም ባሪያ ላ ሽጡልኝ አላቸው። በጣም ደነገጡ። ይህም ባሪያ ለመግዛት ፈልገ በቃ፣ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ ያላቸው አቀረቡለት። ምንም ሳይከራከር ገዛ፣ ገንዘቧቸውን ከፈላቸውና ራሱ አቡበክር ስድቅ ረዲየላሁ ዓንሁ ድንጋዩን አነሳለት፣ ቆሻሻውን እንደዚህ አራግፉ አቅፎ ይዞት ሄዳ ነቢያችን ሰለላሁ ዓለይሂ ወሰለም ይሄንን ባህሪያ አለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ወንድም ምህል ብለው ነው የገለጹት። ያንን ባህሪያ ብሎ አልነገሩትም። ሂድና ወንድም ምህል ከባርነት ቀበር ነጻ አውጠው አሉት። አቡበክር ስዲቅ እርሳቸውን ትእዛዝ ሰንቶ ሄደ። ድንጋዩን አነሳለት ገንዘቡን ከፍሎ አቅፎት ይዞት ያው እናንተ የአላህ መልእክተኛ ብሎ አገናኛቸው። ከዚያ በኋላ ቢላል ነቢያችን ሰለላሁ ዓለይሂ ወሰለም ከዚያም በፊት ይወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር። በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነብ ስለ ላ ሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያለው ይቀመጣሉ። ነብ ስለ ላ ሰለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይህ የሚያደርጉት ለምንድን ነው? ሰዎች ለባህሪያ ዝቅ ያለ አመለካከት እንዳይኖራቸው ያው እና የዓለም ታላቅ የሆነ ሰው ነብ ስ ላ ሰለም እርሳቸው ክብር ሰጥተው ያሳዩቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳያቸው ነበር። ባሪያ ነው ወይንም ጥቁር ነው ሀበሻ ነው ብለው ላ ዝቃ ያደርጉ ነቢያችን ሰለላሁ አለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈሊዩአዝን ቢናስ ፈኢነሁ አንዳ ሶውተን አሉ። አዛን የሚያደርገው ለነብስ ላ ለ ሰለም ማን ነው ተብሎ ሲባል ጊዜ ሲፈለግ ራሳቸው ምናምን ቢላለን እዛዝ እርሱ ነው አዛን የሚያደርገው

የጫማ አንኮቴ ሰማሁኝ አሉት። በምድር ላይ እየተንቀሳቀሰ እያለ ነቢያችን ሰለላሁ ዓለይሂ ወሰለም የዛኔ ሰባቱን ሰማያደርገው በሄዱ ጊዜ ጀነትን አይተዋል። አ የተጠላዕት ፊል ጀና ብለዋል። ጀነትን አይቻለሁ ብለዋል። የዛኔ የጫማ አንኮቴ ያሰማቸው አላ ምንድን ነው ይሄ ብለው ሲጠይቁ፣ ይህ የቢላል የጫማ ኮቴ ነው። ምድር ላይ እየተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ እያሳወቃቸው እየነገራቸው ነው። ቢላል የጀነት እንደሆነ ተመስክሮለታል። ለዚያውም በሌላ ሐዲስ ላይ ከኔ ጋር እኩል ነው የምትገባው ሁላ ብለውታል። ኢትዮጵያዊ ነው። ከእርሳቸው ጋር እኩል ጀነት የሚገባ ቻላር ከነቢያችን ሰለላሁ አለይሂ ወሰለም ጋር እኩል ጀነት ይገባ። ይሄ ነው ቢላል። ቢላል በዚህ ሁኔታ ዛን በማድረግ ለነቢ ሰለላሁ አለይሂ ወሰለም እስከ መጨረሻ ህይወታቸው ድረስ ቆየ። መጀመሪያ የሞቱት ነቢ ሰለላሁ አለይሂ ወሰለም ናቸው። ከዚያ በኋላ ነው ቢላል የሞተው። ቢላል ረዲየላሁ አንሁ ነቢያችን ሰለላሁ አለይሂ ወሰለም በሞቱ ጊዜ መዲና መቀመጥ አልቻለም። ወላሂ መቀመጥ አልቻልም። ያጀማ በቃ መሄድ አለብኝ አለ። አቡበክር ሲዲቅን ሲነግረው ጊዜ አይ ቢላል፣ አትሄድ። ለምን ትሄዳለህ? አለ የነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በቃ እኔ ልቤን ሰብሮታል እና እርሳቸው የሌሉበት ሀገር ድጋሜ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረን እና መዓዛ የምናገኝበት አለፈ እኮ ያ ቀን በነጋ ቁጥር ያንን የእርሳቸውን ሳጣ በቃ ነኝ፣ እዚህ መቀመጥ አልችልም አለ። አይ አትሄድብን፣ አዛን አድርግ ቀጥል ሲለው አቡበክር ሲድቅ አቡበክርን ምን አለው? ቢላል አውቃለሁኝ እንደገዛኝ በገንዘብህ አለ፣ ነፃ እንዳወጣኝም አውቃለሁ። ንብረትህ ነኝ አሉ አለው። ንብረትህ ነኝ፣ በገንዘብህ ነፃ ወጥታኛል ከባርነት ቀንበር፣ አረሳ የሚያንቀን አለ። አትሄድ ብለህ ከከለከልከኝ የአንተ ባሪያ ነኝና ወዴትም አልሄድም፣ አልሄድብህም አለ። ፈቃደኛ ከሆንክልኝ ግን እርሳቸው የሌሉበት ሀገር ድጋሜ ነው የመቀመጥ አልቻልኩም ድጋሜ ከመቀመጥ አልቻልኩም። አቡበክር አለቀሰ። ስለዚህ ሲለው እኔ ለዛ ብዬ አይደለም ቅር ያልኩህ። አንተ እዛም በምታደርግ ጊዜ የነቢያቸው ስለ አላህ ስለምን ጊዜ ታስታውሰናለህ ለዚህ ነው አለ። ፈቃደህ ካልሆነ በቃ መሄድ ፈቃደኛሁ ያለሁኝ ሂድ፣ ሄድ እንደፈለከ እሺ አለ። ሄደ በቃ መቀመጥ አልቻለ። የት ሄደ? ሻምሶሪያ ሄደ።

ብለው ወደ መዲና እንዲመለስ ተናገሩት፣ ይባላል። ከዚያ በኋላ ቢላል ረዲየላሁ አን ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሀቦች አዛን አድርግልን አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነቢ ላ ላ ስለም ካረፉ በኋላ የነቢ ስ ላ ስለም የልጅ ልጆች የሆኑ ሐሰን እና ሁሰይን ለመኑት ለመኑት አዛን አድርግ ብለው

አሽሀዱ ላ ኢላሀ ኢላ ይሄ እንጨረሰ አሽሀዱ አነ ሙሐመድን ረሱሉ ላህ የሚለውን መጨረስ አልቻለም። ሙሐመድም የአላህ መልእክተኛ ናቸው የሚለውን ማለት ነው። ለ በቃ በጣም አለቀሰ። ራሱን ስተወደቀ ይባላል። በጣም ከማልቀስ የተነሳ እዛኔ እንዳለ የመዲና ህዝብ ድምጹ ሲሰማ ጊዜ